በጣም ጤና ይስጥልኝ ውድ ማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። እዛ ደግሞ ይዤላችሁ የመጣሁት ለጀማሪዎች የሚሆን የአማርኛ የፊደል ጥናት ነው። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ይህ ቪዲዮ ከሌሎች ቪዲዮ የሚለየው ፊደል ጥናቱ ከቀኝ ወደ ግራ ከግራም ወደ ቀኝ ነው። ያ ማለት ከመጨረሻው ወደ መጀመሪያውም ከመጀመሪያውም ወደ መጨረሻም ስለምናጠና በደንብ አድርጎ ፊደሎችን ትለዩበታላችሁ ወይም ያስለያችኋል ብዬ ተስፋ አደርጋለሁ። ከእናንተ ላይ የሚጠበቅ ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና መከታተል ብቻ ነው። ለዚህ ቻናል አዳዲስ ከሆናችሁ ቻናሉን ሳብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን ሃ

ሂ ሁ ሀ። በጣም ጥሩ። እንዲህ ያደረጋችሁ መቁጠር ትችላላችሁ። ኦኬ፣ እስኪ ደግሞ ለን እንቁጠር። ተመልከቱኝ። ለ ለምለምጣ ትችነች። እንግዲህ ለ ብለን ለብለን ጠራት አለንችን። እስኪ እንጠራት። ለ ሉ ሊ ላ ሌ ል ሎ በጣም ጥሩ። ኦኬ ቀጣዩ ደግሞ ሲ ከቀኝ ወደ ግራ ጻፈውና አንብበው። ሎ ል ሌ ላ ሊ ሉ ለ። ልክ እንዲያደረጋችሁ በደንብ ማጣት መቻል አለባቸው ማለት ነው። በደንብ አጋችሁ ማጥናት አለባቸው። ኦኬ እስኪ የቀጣዩን ደግሞ አሁን ምን ሃ ይባላል? ይሄ ፊደል ሃ ማወር ሃ ብለን የምንጠራው ፊደል ነው። ሀ ሁ ሂ ሃ ሄ ህ ሆ በጣም ጥሩ እስኪ ከቀኝ ወደ ግራ ተጻፈው እናንብብ። ከቀኝ ወደ ግራ ተጻፈው ማለት ይሄ ነው። እስኪ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ። በጣም አረ፣ ልክ እንዲህ ያደረጋችሁ መላልሳችሁ መላልሳችሁ እያነበባችሁ መላመድ መቻል አለባችሁ። በጣም ጥሩ። ከሃሞር ውሃ ቀጥሎ የምናገኘው ማነው መ ብለን እንጠራዋለን እስኪ መንም በጋራ ንቁጠር መ ሙ ሚ ማ ሜ ም ሞ በጣም ጥሩ ከቀኝ ወደ ግራ ጻፈውን ደግሞ እናንብብ ሞ ም ሜማሚሙመ ልክ እንዲያደርጋችሁ መላመድ መቻል አለባችሁ። በቀጣይ ቪዲዮ ሌሎችን ይዤላችሁ እመጣለሁ። ቻናሉ በሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ሸርና ላይክ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።